እኔ ማስተካከል አልችልም አልኩሻል። እኔ በራሴ መንገድ አደይን አስወቅዳታለሁ እንዳንቺ ለሊቱ ሙሉ ሲጓዝ አላደር ይህል ሽኮልን አይደለም። ቆይ ምን አድርገሽው ነው? በአንቺ በኩል ጋር ሾፍ እንዲያደርገኝ ነው። ከኪንጎ ጋር ለመጨረሻ ጊዜ የተገናኛችሁት መቼ ነው? ቆይ ምን አድርገሽ? ወንድሜ በወደደሽ ባፈቀደሽ፣ ይሄ ልጅ ደህና አይደለም። እኔ ትናንትና ምንም ምግብ አልሰራውም። ቤዛ እዚህ ነገር ውስጥ እ አለበት አመንሽም አላመንሽም። ሁለቱም የምግብ መመረዝ ነው ተባሉ። አዴይ ካልሆነች ሌላ ማን ይሆናል? አዴይንም ቤዛንም ያንንም ዘበኛ ልካቸውን አሳያቸው። ሰው የፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል? አ በቃ እሹ፣ አሁን ቤት ለቀሽ ውጣ። ትክክለኛ ወንጀለኛውን ፈልጋቸው። ዴቭ ገፈጥ የለብሽ። እንዴት በቃ እውነቱን ንገሪያቸው። ካመኑሽ አመኑሽ ነው፣ ካላመኑሽም ደግሞ በቃ አላመኑሽም ማለት ነው። እዚህ መተሽ ከኔ ጋ መኖር ትችያለሽ። አዴ ተመልከች እስኪ እኔ ጋ አሁን ሁሉም ነገር ተስተካክሏል። አደይ የተደገሰው ድግስ ለምትወደውና ለምታፈቅረው ዴብና እንዲሁም የአብሮ አደጓ የሆነው አሹ አብሯት ሲሰራ ነበርና ዘመድ ስለሆናችሁ ተመሳጥራችሁን ያደረጋችሁት በመባላቸው ስራውን እንዲለቅም ተገዷል። ሰላም ጤና ይስጥልኝ አድማጭ ተመልካች፣ የቻናል ቤተሰቦች፣ እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ትርፍ ይበል። ያልሁኝ ስ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ያልሁኝ ዛሬም እንደተለመደው አደይን ይዤ መጣው። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዴብ አደይ ስለናፈቀችው እሷን ለማየት ወደ ክላሷ አምርቶ ነበር። አደይም ትንሽ ተቆየች። በኋላ ዴብ ከዚህ ክላስ ግን ለምንድነው የምትመጣ በማለት ትቆጠዋለች። በቃኛ ኮ እየተፋቀርንን እና እየተዋደድንን ለብቻ መኖራችን ምንም አልታየኝም። በጣም ናፈቅሽኝ በማለትም ያስረዳታል። አደይም ዴቭን እየመከረችው ነው። በዚህ ፍጥነት ምንም ይሆን ነገር የለም፣ ስለዚህ እንረጋጋ፣ ሁሉም ነገር ይደርሳል እያለች እየመከረችው ነው። እሺ አደይ እሺ፣ ኔ ቆንጆ፣ አንቺ ያልሽው ይሁን፣ አንቺ እስከምትፈልጊው ድረስ እጠብቅሻለሁ እያለ እሱም አልተጋፋትም። በነገራቸው መሀል በድንገት የአደይ ክላስ ተከፈተ። እሱም እንግዲህ ቤዛናት ምግቡን ይዛላት የመጣቸው አሁንማ አምሮኛ አእምሮኝ አልፎልኛል፣ ምን አዘዘሽ ነው ሲላትም፣ ሽሮ አዝዣ ነበር ሰሞኑን እያመመኝ ነው እና ምግብ አልበላል ሲል ሽሮ አዘዝኳት። እሷም ሰሞኑን ጸባይ ገዝታለች እና ብቻ የሆነ ነገር እንደፈለገች ይሰማኛል። ዴቭም አደየ፣ እውነትሽ ነው የሆነ ነገርማ አስባለች እየተባባሉ ነው። እናም በዚህ መሃል ምግቡን መብላት እንዳልፈለገች አእምሮቱም እንደተዋት ትናገራለች። ዴቪን፣ በቃ ቢይ፣ መብላት አለብሽ ካልበላሽ ትሞችብኛለች በማለቱ እሷም ተው ይቅርብኝ ካልሆነ ከአንተ ክላስ ውስጥ ውሰድ እና አንተ ብለው ትለዋለች። ለብም የተሰጠው ምግብ ጤነኛ መስሎት ከክላሱ ወስዶ ከጉርሻ የተረፈውን ጥረጋር ጎበልቶ ድብን ብሎ ይተኛ። ዘና ፍቅር ተመሳጥረው አደይን ሊገሏት ነበርና አሁን ኩሽና ሄዳ እንዴት ነው የአደይን ነገር የታደረስሽው በማለትም ጠይቃታለች። ብቻ ነገሩን ቀስ እያልኩ አስተካክዬ አድርገዋለሁ አትቸኩይ በማለትም እያስረዳቻት ትገኛለች። በይ በቃ እንግዲህ ዝም ብለሽ በወሬ እንዳታስቀርኝ ነገሩን አፈጣጥኝው ለኔም ደግሞ ምግብ ይዘሽልኝ አፍጥኝው በማለት ጥላት ትሄዳለች። ቤዛም አፈፍ አድርጋ ይህንን የእናትሽን ቤት የምትመኪውን አስትች ጋነብ ነው የማስገባሽ በማለትም ዝታባት፣ ምግብ እያቀረበችላት ነው። ይሄና እንቅልፍ ሁሉ ያለ ዴባ ልተኛላት ስላለ ገና በሌሊት መጣ ትቆፈቆፋለች። አሹም ተኝቶ ነበርና ጮህ ብሎ ማነው በሌሊት የሚቆፈቁፈው ብሎ እውይ በማለትም ሄዶ ይከፍተዋል። ነገሩ ስላናድደው እንዴት በሌሊት ትመጫለሽ? ይላታል። እሷም እንግዲህ ሀንጃ ግራንጃውን ተናግራለች። ዴቭ አለ እንዳንቺ ኮ ሲሄድ አያድርም። ስለዚህ ለምንድን ነው በጧት የመጣሹ በማለትም ጭሆባታል። አሞ ወደ ቤት ልታመራ እግሯን እርመድ ስታረግ አይቻልም፣ ታለም ሳትመጣ ነገር ሳይጣራ በፍጹም ነው የማትገቢው። ስለዚህ ቆይታ ለምን ይዤ ልምጣ በማለት አክስቲቱንም ይዟት መጥቷል። ይዟት ከመጣ በኋላ አንተ ቲናን ከዚህ በፊት ታውቃት አይደል? ለምንድን ነው እንደዚህ የምታደርግ ብላ ከላይ ከታችም አይተዋለች። ቲናም ዲህ በተኛበት ዘላ ትገባለች። አደይም አይታት ነበርና ተከታትላት ገብታ አንቺ የምታደርጊው ነገር ይቀፈኛል፣ እሱ ተኝቶ እያለ በፍጹም ነው የማትነኪው። አትንኪውም፣ አትሳሚውም። ሳይፈቅድልሽ ለምንድን ነው እንደዚህ የምታረጊ በማለት አንገት ለአንገት ገጥመዋል። አንቺ ስራሽን ስሪ እንጂ ምን አገባሽ በማለት ብዙ ነገር ሲነጋገሩ በድንገት ዓለም ትመጣለች። አለም ምን ሆናችሁ ነው የሚያጨቃጭቃቸው ስትላቸው ማደያ ፈፋ አድርጋ እሱ ከተኛበት እንደዚህ አታድርጊ ክላሱም አትግቢ ብላት እንደዚህ አለችኝ። ስታያት አንቺስ ምን ልታረጊ ከዚህ ክላስ ትገቢያለሽ? በማለት አደይን ትቆጣታለች። የዚህ ቤት ሰራተኞች ጋጥ ወጥና ባለጌዎች ልቆች ናቸው በማለት ትሳደባለች። ዲና ከተሳደበች በኋላ ዴብን ሊቀሰቅሱት ችለዋል። ዴብ አረፋ ነገር አዳፍቆ ከተኛበት ምንም ሊነቅ አልቻለም። ሁሉም ዴብ ዴብ ብለው ቢጠሩትም ከንቱ አልሰማም። እታ እታለም ገልበት ስታረገው አረፋ ነገር ዳፍቋ አግኝተዋለች። ከዚህ ቤት ምንድን ነው የተፈጠረ በማለት ቤቲቱራ እንዳሆነ ለሊሊና ለባቡሬ አክስቲቷ አልተኛ ብላለች። አሁን ባለው ሁኔታ ባቡሬ ሊሊን አግቶ ስለፈታት እሱንም ጠላት አድርገዋለች። ስለዚህ ሰላዮችን እየላከችበት ትገኛለች። ሊሊም እንግዲህ ከዛ ወከለ ያደረጉ ነበርና በድንገት ወንበዴ ተልኮባቸው እንደምንም አመልጠዋል። አሁን ቤታቸው ላይ ሆነው እየተመካከሩ ነው። ቢሊ ሀብታም ድሃ ሳትል ሰዎችን መርዳት ትወዳለች እና አሁን ደግሞ አሪፍ ደረጃ ላይ ስለሆነች ባቡሬን እየረዳችሁ ትገኛለች። ወደ ስርቆት እንዳይገባና ና ባለባሌ ህይወት እንዳይጀምር እየታገለችለት ነው። ብቻ አንዳንድ ምክሮችንም እየለገሰች እሱም ደስ የሚል ስሜት እያሳያት ነው። ብቻ በዚህ በአስከፊ ሰዓት፣ ተጎኗ አብሯት ይገኛል። አማረም ከፋም፣ ክፉ ደጉን እየተወያዩ ይገኛሉ። እሱ ግን በምታረግለት ነገር እየተመሰጠ ይመስላል። በሌላ በኩል ተሰብስበው ፍቅርን ሊቀሰቅሷት ሲሄዱ ፍቅርም የዴብ አይነት ተመሳሳይ በሽታ ይዟት ሳህኑም ተመሳሳይ ሆኖ ተገንቷል። ልጆችን ዛሬ ማን ነው እንደዚህ ያደረገብኝ በማለት ታለም እያበደች ነው። ፍቅርም ራሷን ስታወድቃለች፣ ዴብም ራሱን ስቷል። ዴብ ያደራ ልጅ ነው። እሷ ደሞ ልጅ ያደራ ልጅና ልጀን ሊገሉብኝ በገዛ እጄ አስገብቼ በማለት አካኪ ዘራፍ እያለች ነው። አደይነ ፍቅርን ወደ ሕክምና ከሰደደች በኋላ እሷ ቤት ጠብቂ ተብላ ከቤት ቀርታለች። ከአሹ ጋርም ደረጃ ላይ ተቀምጠው የሆነውን ነገር እያንሰላሰለች ትገኛለች። አሹም አፈፋ አድርጎ በአንድ ጧት እንዴት ይሁሉ ሰው ታመመ ቢባል ማን ያምናል በማለት ነገሩን እያጧጧፈው ነው። በሌላ በኩል አደይ የሆነ ነገር ጠርጥራለች። የዚህ ተንኮል በስተጀርባማ ቤዛ አለችበት፣ ሰሃኑ ተመሳሳይ ነው በማለት ወደ ክላሳቸውም አምርታለች። ኩሽና ሆና እያንሰላሰለች ነው። የዚህ ተንኮል በስተጀርባማ የቤዛ እጅ አለበት ናት እንደዚህ የምታደርገው ሌላ ሰው ማንም እንደዚህ አያደርግም ብላ ስታንሰላስል በድንገት ሩታ ትመጣለች። ሩታም ይሄ ነገር ምንድን ነው የተፈጠረው ስለዚህ እስኪ በደንብ አስረጂ በማለት ወሬውን ሲጀምርላት በድንገት ታለም ትደውላለች ደውላም እንግዲህ የተፈጠረውን ነገር አስቴፕ በስቴፕ ታስረዳታለች። ትናንትና ምግብ የሰራች እሷ ናት፣ እነ ዴቭን የመረዘቻቸው አደይ ናት በማለት በስልክ ትነግራታለች። ሩጣም ራሷን መቆጣጠር አቅቷት ጉሮሯን አንቃ ባፈቀረ ወንድሜ ምናደረገ በማለት ፍቅርስ እንዴው ትበል እሱ ምናደረገሽ በማለት ጉሮሯን አንቃ ካነቀቻት በኋላ አደይ ምን ተፈጥሮ ነው? ታለምስ ምን አለችሽ? በማለት ልጠይቃት ሞከረች። እንደምንም ፈልቅቃ ከእጇ ትወጣለች። እኔ ይህን ነገር አመንሽም አላመንሽም አላደረኩትም በማለት ሩጣን ጥላት ቅምጥላ አሁን ላይ ኩሮና ጠንካራ ሴት ሁና ትገኛለች። እሱ እንዲፈልጋት እንጂ እሷ እንድትፈልገው እያደረገች አይደለም። በፊቱ ላይ ስታልፍ ስታገድምም ሰላም ሳትለው ጥለው እያለፈች ነው። ዳይመንድም ንጉሴን እየመከረው ይገኛል። አደይ ግን ለምንድነው የማታስብልይ፣ ለአንተ ግን ታስብልለች? በማለት ነገሩን ያመጣል። አንተ ምንድነው አደይ ያሰበችልህ አላሰበችልህ፣ ምንም ያመጣው ለውጥ የለም። ቅምጥልን ጠበቅ አድርገህ ይዘህ ብትንከባከባት ነው የሚሻል። አደይ ወደ ከዛ ቤት እንድትወጣ የቻለችውን አሁን እየተጠቀመች ትገኛለች። አሹንም እንድታስወጣ ብቻ። አደይም ከዛ ቤት መቀመጥ እንደሌለባት ነገሩን እየጎነጎነች ነው። የዛም ልትመርዛቸው የምትችለው አደይ ናትን። የትናንትና በፍጹም ምግብ አልሰራሁም በማለት ሽምጥጥ አድርጋለች። ታለምን በጣም ስለተበሳጨች፣ እዚህ ራስ አትወርዱም አደይና እናንችናችሁ ይሄን ያደረጋችሁት በማለት አሁን ሂጅልኝ፣ ሂጅና ቤቱን ጠብቂ በማለትም ከሆስፒታል አስወጥታታለች። ባቡሬ ከጓደኞቹ ጋር በስራ ጉዳይ እያወራ ነው። ከቤት በጣም ስለደበረው የሚሰራ ስራ እየፈለጉ ይገኛሉ። ያው ስርቆት ቢሆንም ብቻ ከጓደኞቹ ጋር ተመሳጥሮ እያወራ ነው። መሄድ እንዳለበትም እየተናገረ ነው። ልሊ በድንገት ስትመጣ አሁን ልትሄድ ነው ምን ተፈጥሮ ነው በማለት ጠይቀዋለች። አይዞሽ ልሊዬ፣ አታስቢ ሰዎችን የሚጎዳ ስራ አልሰራም በማለት አስረዳ። በሌላ በኩል ሩታ አሹን የሆነ ያልሆነውን ተናግረዋለች። ብቻ ይህን ነገር የመረዘቻቸው አደይ እንደሆነች ሲነገረው እሱም አካኪ ዘረፋ አለ። አደይን ጠንቅቄ አውቃታለሁኝ፣ ስለዚህ እሷ እንደዚህ የምታደርግ ሰው አይደለችም በማለት ሲከራከርላትም እንደዚህ ካልህማ ያንተ እጅ አለበት በማለት ሩታ አንጃ ግራ አንጃውን ተናግራለች። አደይ ወደ ሊሊ ቤት ሂዳ የከፋትንና የተፈጠረውን ነገር አንድ ባንድ አስረድታታለች። እባክሽ አደይ ተረጋጊ የሆነው ሁሉ ሆኗል። እንግዲህ ራስሽ ማረጋጋትና ከራስ ላይ ለውጥ ማድረግ አለብሽ እያለች ምክሯን እየለገሰቻት ነው። ሌሌ አንቺ ምንም ነገር እስካላደረግሽ ድረስ ምንም ልትፈሪ አይገባም፣ ጠንካራ ሁኚ በማለት ብርታት እየሆነቻት ነው። የሚከፋሽና የሚደብርሽ ነገር ከሆነ ደግሞ ከኔ ቤት መኖር ትችያለሽ። እንደምታዩ ነው አሁን ያለው ሁኔታ በጣም አሪፍ ላይ ነይ። ነገሮች እየስተካከሉ ነው። ስለዚህ ከኔ ጋር መጠሽ መኖር ትችያለሽ፣ አትጨናነቂ ያለቻት ነው አደይ ማፈፋ አድርጋ ዴብስ የዴቪ እግዚአብሔር የሆነው ሌላ እንግዲህ ምን ማድረግ እንችላለን? ነገሮች የከፉ ስለሆኑ አሁን እንዴት ነው ሂደሽ ዴቪን ከሆስፒታል ጠየቅሽ ወይ? በማለትም ጠይቃት ነበረ። በሆስፒታል መሄድ አልቻልሁም ምክንያቱም ታለም ትቆጣኛለች። እኔ እንደመረስኩት ነው የምታውቀው። አሁን ወደድሽም ጠላሽም ወደ ሆስፒታል ሄደን እንጠይቃለን። ንጹህ እስከሆንሽ ድረስ ተደብቀሽ መኖር የለብሽም ብላ ሊሊ ወደ ሆስፒታል ይዛታ ከታለ ምሳት ለብሳ ወደ ቤታቸው ታመራለች ከቤት ከገባች በኋላ አሹ ነበር የከፈተው አደየት ሄደች የት ገባች በማለት አካኪ ዘራፍም አለች። አሹም በዚህ ሰዓት ምን ለምፈልገሻት ነው የለችም አሁን ነው የወጣችው በማለት ሊያስርዳት ሞከረ እንደ ልጃይቼ ከቤት ባስጠጋት ልጆች ልትገልብኝ ተዘጋጀች በማለት አንጃ ግራ አንጃ ስትናገር አሹ እኔ አደይን ጠንቅቄ አቃታለሁ እሷ እንደዚህ የምታደርግ ሰው አይለችም ብሎ ሲከራከር፣ ታለም ራሷን መቆጣጠር ስለ አቃታት ያደራ ልጀን እና ልጀን አስገድዬ ነበር እናንተም በማስጠጋቴ ልጆች ተመርዘውብኛል በማለት አካኪ ዘራፍ እያለች ነው። እሱም እማዬ ትሞት ብሎ በእናቱ ምሎ ምንም ነገር እንዳላደረገ ላደይም እየመሰከርላት ነው፣ አደይ እንደዚህ የምታደርግ ሰው አይደለችም ብቻ ግን ጥሩ ሰው አልነበር ሽታለም በማለት ሌላ ሌላ ነገሮችንም ተናግሮ ነበር። አሹም እንበው ቆርዘዝ ቆርዘዝ እያለ ባላሰበው ነገር ዱብ እዳ ወርዶበት ግቢው እንዲለቅ በፍጥነት ተነገረው። እሱም እንግዲህ የቻለውን ሁሉ ተከራክሮ ብቻ ግን ከግቢ ሲወጣ እንበውን እያቀረረ ነበር የወጣው። ሩታ በዚህ ሰዓት ተከትለውም ነበር። አትከተይኝ እስካሁን ድረስ አታቂኝም ነበረ። ቪዲዮም አብሬ ስሰራ ስለ ባህሪ አታቂም በማለት ብዙ ነገርም ብሏታል። ቡድና ክቡር የሆናችሁ ቻናለ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁኝ፣ በቀጣይ በሌላ ቪዲዮ ውስጥ ድረስ ቸርዋሉልኝ።